ጤናና ፍቅር የመመኝላችሁ የሀገሬ ልጆች እንኳን በሰላም ወደ ቻናል መጣችሁ። በዛሬው ፕሮግራማችን ውሃን ከመጠጣት ጋር በተያያዘ በየቀኑ የምትሰሯቸውን ሰባት ስህተቶችን እነግራችኋለሁ። አብዛኞቹ ስህተቶች ቀላል የሚመስሉ ቢሆኑም የሚያስከትሏቸው የጤና ችግሮች ግን የተወሳሰቡ በመሆናቸው ትኩረት ሊደረግባቸው ይገባል። እርግጥ ሁሌም እንደሚባለው ውሃ ሕይወት ነው። የሰው ልጅ ብቻም ሳይሆን ማንኛውም ነፍስ ያለው ፍጥረት ያለ ውሃ ሊኖር አይችልም። እርግጥ ይቺ ካንጋሩራት የተባለችው እንስሳ ከ3 እስከ አምስት አመታት ውሃን ሳትጠጣ መኖር የምትችል ብቸኛዋ የዓለማችን ፍጥረት ብትሆንም የእሷ ሚስጥር ግን ከምትመገባቸው ቅጠላቅጠሎች ውስጥ ያለውን ውሃ ሰውነቷ መጠቀም የሚችልበት ለየት ያለ ተፈጥሮን የታደለች መሆኗ ነው። የሰው ልጅም ያለ ምግብ ለሳምንታት ሊቆይ ቢችልም ውሃን ካጣ ግን ከ3 ቀን በላይ መቆየት እንደማይችል ጥናቶች ያሳያሉ። 60% ገደማ የሚሆነው የሰውነታችን ክፍል የውሃ ይዘት ያለው ሲሆን አንጎልና ልባችን 73%፣ ሳምባችን ደግሞ 83% ገደማ የውሃ ይዘት አለው። እነዚህ ቁጥሮች ብቻም በትንሹ ሰውነታችን ምን ያክል የውሃ ጥገኛ መሆኑን ያሳዩናል። ያም ቢሆን ግን ከጨቅላነታችን ጀምሮ በየቀኑ ደጋግመን የምናደርገው ጉዳይ በመሆኑ ከውሃ መጠጣት ጋር በተያ የያዘ የምንሰራቸውንና ብዙ ዋጋ ሊያስከፍሉን የሚችሉ ስህተቶችን የማስተዋል ልምዱ የለንም። ለማንኛውም ውሃን ከመጠጣት ጋር በተያያዘ በየዕለቱ የምትሰሯቸውን ሰባት ስህተቶችን የምታውቁበት ቪዲዮ ነው የሚሆነው። እስከ መጨረሻው አብራችን ቆዩ። ወደ ዛሬው ጉዳያችን ከማለፋችን በፊት ለቻናሌ አዲስ ለሆናችሁ እንኳን በሰላም መጣችሁ እላለሁ። አረፍ አረፍ በሉ ዶክተር አዲስ ነኝ። ሰብስክራይብ በማድረግና የዶላር ምልክት በመጫን ከወሲብ ከፍቅር ከትዳርና ከጤና ጋር በተያያዙ ጉዳዮች ላይ በፍጹም ግልጽነት የማቅረብላችሁን ፕሮግራሞች መከታተል ትችላላችሁ። ነባር ቤተሰቦቼም ለምትሰጡኝ ድጋፍ በሙሉ በጣም አመሰግናለሁ። ሀሳቦቻችሁን ኮሜንት ላይ ማስፈር እንዲሁም በግል ልታገኙኝ የምትፈልጉ በምትመለከቱት የፌስቡክ አድራሻዬ ማንኛውንም ጥያቄና ሀሳብ ማቅረብ ትችላላችሁ። መልካም ቆይታ። አንደኛ፣ ውሃን በፍጥነት መጠጣት። ይህ የመጀመሪያው ከውሃ ጋር በተያያዘ ተደጋግሞ የሚሰራው ስህተት ሲሆን ምንም ያክል ቢጠማችሁም በአንድ ጊዜ ብዙ ውሃን በፍጥነት መጠጣት የለባችሁም። በአንድ ጊዜ ብዙ ውሃን በፍጥነት መጠጣት ወደ ሴሎች ውስጥ የሚገባውን የሶዲየም መጠን ከፍተኛ ስለሚያደርገው የሴሎች እብጠትን ሊያስከትል ይችላል። ይህ አይነቱ እብጠት በተለይ በአንጎል ሴሎች ላይ ሲያጋጥም እጅግ በጣም አደገኛ ሲሆን አፋጣኝ የሕክምና እርዳታን የሚጠይቅም ይሆናል። ይህን ጉዳይ በተለይ በህፃናት ላይ ልዩ ጥንቃቄን ማድረግ የሚገባ ሲሆን በቀን ውስጥ የሚያስፈልገንን የውሃ መጠን ልናገኝ የሚገባን በየሰዓቱ ትንሽ ትንሽ ውሃን በመውሰድ እንጂ በአንድ ጊዜ ብዙ ውሃን በፍጥነት በመጠጣት አለመሆኑን ማስተማር ተገቢ ነው። ሁለተኛ፣ ቀዝቃዛ ውሃን መጠጣት የዳይጀስቲቭ ሲስተምን ከሚያቃውሱትና እንደ ሆድ መነፋት ያሉ ችግሮችን በተደጋጋሚ እንዲከሰቱ ከሚያደርጉት ምክንያቶች ውስጥ አንዱ ቀዝቃዛ ውሃን አዘውትሮ መጠጣት ነው። ሰውነት ሳይረብሽ እና በተለይም የምግብ መፈጨት ስርዓት ሳይስተጓጎል በጤና ለመቆየት ሩም ቴምፕሬቸር የምንለውን አይነት ከሰውነት ሙቀት ጋር ተቀራራቢ የሆነ ውሃን ብቻ ቢያገኝ ይመረጣል። በተለይ ከምግብ በኋላ ቀዝቃዛ ውሃን መጠጣት እጅግ በጣም መጥፎ እርምጃ ሲሆን፣ በቀላሉ ሊወገድ የሚችል ስብን ጠንካራ በማድረግ መፈጨት እንዳይችል እንቅፋት ይሆናል። ከዛም በተጨማሪ ሰውነት ምግብን ለመፍጨት ይጠቀምበት የነበረውን ጉልበት በማባከን የሙቀት መጠንን በማስተካከል ላይ እንዲጠመድ ያደርገዋል። የቀዝቃዛ ውሃ ጉዳት ግን በዚህም ብቻ አያበቃም። ልክ የአፍንጫችን ጸጉርና የጆሮአችን ኮክ ቆሻሻ ወደ ውስጥ እንዳይገባ እንደሚከላከሉት ሁሉ በጉሮሯችን ላይም ሲሊያ የተሰኙ ቫይረስና ባክቴሪያን የሚጠርጉ ተንቀሳቃሽ ጸጉር መሰል ፕሮጀክሽኖች አሉ። ቀዝቃዛ ውሃን በምጠጡበት ወቅት ግን የሲሊያ እንቅስቃሴ የሚገታ በመሆኑና ቫይረስና ባክቴሪያዎች በመተላለፊያው ላይ ተጣብቀው ስለሚቆዩ ጉሮሮ በቀላሉ ለተለያዩ ኢንፌክሽኖች ተጋላጭ ይሆናል። ለዚህም ነው በተለይ በቀዝቃዛ ወራት ብዙ ሰዎች የጉሮሮ ህመም የሚያጋጥማቸው። ስለዚህ በተቻለ አቅም ቀዝቃዛ ውሃን ከመጠጣት ልትቆጠቡ ይገባል። ሶስተኛ ብዙ ውሃን መጠጣት ውሃ ሞትን ሊያስከትል የሚችልበት እድል አለ። ማንኛውም ነገር ልክ እንዳለ ሁሉ በቀን ውስጥ መውሰድ ያለባችሁ የውሃ መጠንም ከልኩ በላይ ካለፈ ከባድ የጤና ቀውስን ያስከትላል። ከዚህ በፊት እንዳየነው የምትወስዱት የውሃ መጠን በቀን ውስጥ እንደሚኖራችሁ የእንቅስቃሴ ሁኔታ የሚወሰን ሊሆን ይገባል። ስፖርተኛ የሆኑ ሰዎች አራትም ሆነ አምስት ሊትር ውሃን የሚጠጡበት ዕድል ይኖራል። ከዛ ውጪ ያለ ሰው ግን እንደ ጾታ፣ ክብደት፣ ዕድሜና ጤና ያሉ ጉዳዮች ከግምት ውስጥ ገብተው ከሁለት እስከ ሶስት ሊትር ውሃን መውሰዱ በቂ ይሆናል። ሰውነት ከሚያስፈልገው መጠን በላይ ውሃን መጠጣት በሰውነት ውስጥ ኤሌክትሮላይቶችን በተለይም ሶዲየምን ጨርሶ በመበረዝና በማሟሟት ሃይፖኒትርሚያ ለተሰኘው አደገኛ የጤና ችግር ተጋላጭ ያደርጋል። ሃይፖኒትርሚያ ሲከሰት ደግሞ የኤሌክትሮላይቶችን መጥፋት ተከትሎ ሰውነት መልሶ መላልሶ በውሃ ጥም የሚጠቃ በመሆኑ ቶሎ ቶሎ ውሃን የመጠማትና የመጠጣት የማያቋርጥ አዙሪት ውስጥ ይከታል። ይህ ሁኔታ ልክ እንደ ዲሃይድሬሽን የራስ መታትና ማዞርን ከማስከተሉም በላይ በዚሁ ምክንያት የተነሳም ሕይወታቸውን ያጡ ሰዎችም ያሉ ሲሆን ስለ እነዚህ አጋጣሚዎች የበለጠ የሚያብራሩ ጽሑፎችን ሊንክ በዲስክሪፕሽን ላይ አስቀምጥላችኋለሁ። እርግጥ በተለይ ለኩላሊት ጠጠር ተጋላጭ ከሆናችሁ በቀን ውስጥ ቢያንስ 5 ሊትር ውሃን መጠጣት የሚኖርባችሁ ቢሆንም በተለይ ልጆች ግን ከመጠን በላይ ውሃን እንዳይጠጡ መጠንቀቁ ተገቢ ነው። አራተኛ ሌሎች ፈሳሾችን መውሰድ። ውሃ በየትኛውም ፈሳሽ ሊተካ አይችልም። ብዙ ሰዎች ግን ውሃ ሲጠማቸው ሻይ ወይንም ለስላሳ መጠጦችን በመውሰድ የጥም ስሜታቸውን የሚያጠፉ ቢሆንም ያን ማድረግ ግን ሰውነትን የበለጠ በአስከፊ ሁኔታ ለውሃ እጥረት እንደሚያጋልጠው መረዳት ያስፈልጋል። ለስላሳ መጠጦች እና ከፍተኛ የካፊን ይዘት ያላቸው ፈሳሾች ወደ ሰውነት ውስጥ ሲገቡ ውሃ የሚያስፈልጋቸው ሴሎችን ከማራስ ይልቅ ሰውነት ውስጥ የነበረው ውሃን በላብና በሽንት መልክ በፍጥነት እንዲወገድ ተጽዕኖ ስለሚያደርጉ አካላችሁ ከቅድሙን በበለጠ ከባድ የውሃ እጥረት እንዲያጋጥመ ወይንም ዲሃይድሬትድ እንዲሆን ያስገድዳሉ። ስለዚህ የውሃ ጥም ሲሰማችሁ ሩም ቴምፕሬቸር የሆነ ንጹህ ውሃን እንጂ ሌላ ምንም አይነት ፈሳሽን ልትወስዱ አይገባም። አምስተኛ፣ ውሃን በቁም መጠጣት። የተለያዩ አገራት ባህልና የሃይማኖት አስተምህሮዎች ውሃን ቆሞ መጠጣት ነውርና የተከለከለ መሆኑን የሚናገሩ ሲሆን፣ ሳይንስም ይህን ማድረጉ የሚያስከትለውን ችግር በግልጽ ያስቀምጣል። በቅድሚያ ቆማችሁ ውሃን የምትጠጡ ከሆነ ውሃው በሰውነት ውስጥ መስጠት ያለበትን ግልጋሎት ሳይሰጥና ተፈላጊውን ቆይታ ሳያደርግ በፍጥነት እንዲወገድ የሚገደድ ሲሆን፣ በመገጣጠሚያ አጥንቶች ላይም ከባድ ተጽዕኖን ያሳድራል። ጥናቶች እንደሚያሳዩት በዚህ መልክ ውሃን መጠጣት በመገጣጠሚያ አጥንቶች ላይ በዛ ያለ ፈሳሽ እንዲጠራቀም በማድረግ እንደ አርቲራይተስ ላሉ የአጥንት ችግሮች ተጋላጭ ያደርጋል። ከዚህም በተጨማሪ ቆመን የምንጠጣው ውሃ በሚኖረው ከባድ ግፊት የተነሳ በአግባቡ ሳይጣራ ወደ ሽንት ፊኛ የሚወርድ በመሆኑ ኩላሊትን አደጋ ውስጥ እንደሚጥል ተደጋጋሚ ጥናቶች ያሳያሉ። ስለዚህ ሁሌም ውሃን የምትጠጡት አረፍ ብላችሁና በቀስታ ቢሆን ይመረጣል። ስድስተኛ፣ እየበሉ ውሃን መጠጣት። ይህ በቀጥታ ከዳይጀስቲቭ ሲስተም ጋር የተያያዘ ችግርን የሚያስከትል ጉዳይ ነው። እርግጥ ምግብ ጉሮሮን ያዝ ሲያደርግ ትንሽ ውሃን መጎንጨቱ ክፋት ባይኖረውም፣ በቋሚነት ግን እየበሉ ውሃን የመጠጣት ልምድን ማዳበር አይገባም። የምንመገበው ምግብ በአግባቡ መፈጨት እንዲችል በየጊዜው በጨጓራ ውስጥ የሚመረተው ሃይድሮክሎሪክ አሲድ የተሰኘው የጋስትሪክ ጁስ የአሲድነት መጠኑ ወይንም ፒኤች ሌቭሉ ከአንድ እስከ ሶስት ባለው ውስጥ ሊሆን ይገባል። ነገር ግን እየተመገብን ውሃን የምንጠጣ ከሆነ ውሃው ይህን የሆዳችንን አሲድ በመበረዝ ደካማ እንዲሆን ስለሚያደርገው ምግቡን በፍጥነት የመፍጨትና የማብላላት አቅማችን አነስተኛ ይሆናል። የዚህ ጉዳት በተለይም እድሜ የጨመረ ሲሄድ ጎልቶ የሚታይ ሲሆን እንደ ፕሮቲን ያሉ ምግቦችን በተገቢው መልኩ ለመፍጨት አለመቻልን ተከትሎ ከምግብ በኋላ የቃር የማቃጠልና የመፋቅ ስሜትን እያስከተለ ይመጣል። ስለዚህ አስገዳጅ ሁኔታ ካልተፈጠረ በስተቀር ውሃን የምትጠጡት ከምግብ 30 ደቂቃ በፊት ወይንም በኋላ ብቻ ቢሆን ይመረጣል። ሰባተኛ በጠዋት ውሃን አለመጠጣት። ይህ ሊደረግ የሚገባው ነገር ግን ብዙዎች የማያደርጉት ከውሃ ጋር የተያያዘው የመጨረሻው ስህተት ነው። አብዛኛው ሰው ከእንቅልፉ እንደነቃ ቡና ወይንም ሻይን ፍለጋ እንደሚሯሯጥ የሚታወቅ ቢሆንም የተለየ የጤና ጉዳይ ከሌለባችሁ በስተቀር ግን ሁሌም ጠዋት ስትነሱ በቅድሚያ ልትወስዱት የሚገባው መጠጥ ውሃ ነው። ውሃን በባዶ ሆድ መጠጣት እጅግ በጣም ብዙ የጤና ጥቅሞች ያሉት ሲሆን ከዚህ በፊት እንዳየነውም ከነጭ ሽንኩርት አሊያም ከሎሚ ጋር ቀላቅሎም መውሰድ ይቻላል። ጠዋት ከእንቅልፍ እንደነቁ በባዶ ሆድ ውሃን መጠጣት ከሚያስገኛቸው ጥቅሞች መካከል ሰውነትን ከመርዛማ ኬሚካሎች በማጽዳት ወይንም ዲቶክሲፋይ በማድረግ የኩላሊት ጠጠርን ለመከላከል፣ የጸጉርና የቆዳ ጤናን ለመጠበቅ፣ በሽታ የመከላከል አቅምን ለማጎልበት፣ የሰውነት ክብደትን ለመቀነስ፣ የሜታቦሊዝም ስርዓትን ለማቀላጠፍ እንዲሁም የራስ ምታትን ለማስቀረት ያሉት ግልጋሎቶች በዋነኝነት ተጠቃሽ ናቸው። ስለዚህ ሁሌም ከተቻለ ከመኝታችሁ ጎን በማሳደር ጠዋት ከእንቅልፋችሁ እንደነቃችሁ አንድ ብርጭቆ ውሃን ስለመውሰዳችሁ እርግጠኛ ልትሆኑ ይገባል። ዶክተር አዲ